የተወደዳችሁ የእግዚአብሔር ቤተሰቦች በዓለም ዙሪያ የምትገኙ የማይቶት ሚዲያ ተከታታዮች እንደምን ከረማችሁ? ልዑለ ባሕርይ እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። የእናቱ የእናታችን የቅድስተ ቅዱሳን የድንግል ማርያም የቅዱሳን በለማለገልጋዮች ሁሉ ስም በሁላችንም አንደበት የከበረ የተመሰገነ ይሁን። እንደ እግዚአብሔር አምላካችን ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ ከሰማይ ድምፅ መጣ የሚል ይሆናል። የሐዋርያት ሥራ ምዕራፍ ሁለት ከቁጥር ሁለት ላይ የምናገኘው የእግዚአብሔር ቃል ነው። ምዕራፉ እንዲህ ብሎ ይጀምራል። በዓለ ኀምሳ የተባለውን ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው ሳሉ ድንገት እንደሚናጠቅ ዓውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠውበት የነበረውን ቤት መላው። የተከፋፈሉ የእሳት ልሳኖችም ታዩአቸው፤ በእያንዳንዳቸውም ላይ የተቀመጡባቸው በሁሉም መንፈስ ቅዱስ ሞላባቸው። መንፈስም እንደሰጣቸው ሁሉም በአዲስ ቋንቋ ይናገሩ ጀመር ነው የሚለው። ገጸ ንባቡ ይህንን ይመስላል። በዓለ ኀምሳ የተባለው ቀን በደረሰ ጊዜ አለ። በዓለ ኀምሳ በዓለ መስጠቆንጤ ነው፣ አይሁድ የሚያከብሩት ከፋሲካ በኋላ የሚያከብሩት በዓላቸው ነው። ከእስራኤል እስራኤል ከግብፅ ባርነት ከወጡ በኋላ በታዘዙት መሠረት የሚያከብሩት የነፃነት በዓላቸው ነው። በዓለ ኀምሳ በአዲስ ኪዳንም ይከበራል። በዚሁ በበዓለ ጰንጤቆስጤ ዕለት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሙስና መቃብርን አጥፍቶ ከተነሳ በኋላ በአምሰኛው ቀን ካረገ በኋላ በአስረኛው ቀን አይሁድ በአንድነት ተሰብስቦ ሳሉ፣ አይሁድ ብቻም አይደለም፣ ከተለያዩ ክፍለ ዓለማት የመጡ በዓሉን ለማክበር የተሰበሰቡ በልዩ ልዩ ቋንቋ የሚናገሩ ልዩ ልዩ አይነት ባህል ያላቸው ነገር ግን በዓሉ አንድ ያደረጋቸው በአንድ ልብ በአንድ ሀሳብ የተጉ እግዚአብሔርን የሚያመሰግኑ በጾም በጸሎት የሚተጉ አይሁድና ሌሎችም ከአረብ ሀገራት ከግሪክ፣ ከተለያየ ከዛሬዋ ቱርክ ሁሉ ሳይቀር የተሰበሰቡ ብዙ ከዓለም ዙሪያ የተሰበሰበ ሕዝብ ነበር ለዚህ በዓል። በዚህም ጊዜ ነው ሐዋርያትም በዚያው በበዓሉ ላይ ነበሩና ከጠዋቱ ሶስት ሰዓት ላይ ድንገት እንደሚናጠቅ ዓውሎ ነፋስ ከሰማይ ድምፅ መጣ። ነጎድጓዳዊ ድምፅ እንደ ዓውሎ ድምፅ ነፋስ ያለ ድምፅ ተሰማ። ተቀምጠውበት የነበረውን ቤት መላ ሐዋርያት የነበሩበትም ከሐዋርያት ጋር የነበሩ ባለበት ያን ቤት መላው። የተከፋፈሉ የእሳት ልሳኖች ላንቃዎችም ታዩዋቸው። በእያንዳንዳቸው ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ መላባቸው። በሁሉም ነው የሚል በቦታ በተገኙ በበዓሉ ቦታ በተገኙ ዛሬ ለአክብሮተ በዓል መንፈሳዊ የተሰበሰበ ሁሉ እንደ እምነቱ እንደ ምግባሩ እንደ ሃይማኖቱ እግዚአብሔር ጸጋ እንደሚሰጠው በእያንዳንዳቸውም ላይ በሚገባቸው እንደሚገባቸው እንደተሰጣቸው ጸጋ መጠን ጸጋ መንፈስ ቅዱስ አደረባቸው፣ በአዲስ ልሳን የሚናገሩ ጀመር ሐዋርያት ሰባ ሁለት ቋንቋ ከሐዋርያት ወደታች እንደየ ማዕረጋቸው ደግሞ ከሐዋርያት በኋላ ያሉት ሰባ ሁለቱ አርድእት እንዲሁ እያሉ በአካባቢ ባሉ ላይ ሁሉ ከአስራ አምስት ጀምሮ ቋንቋ ተሰጥቷቸዋል። ከአስራአምስት ወደ ታች አልወረደም ይላሉ አባቶቻችን። ከሰባ ሁለት አልበለጠም፣ ከአስራአምስትም አልወረደም ቋንቋ ተገለጠላቸው። በዚህም ሐዋርያው ቅዱስ ጴጥሮስ ሲናገር ሰምተው ሐዋርያትም ሲናገሩ በአዲስ ቋንቋ በአዲስ ልሳን ሲናገሩ ሰምተው በቦታ የነበሩ በተለይ አይሁድ ሐዋርያትን አሟቸው፣ ጎሽ እነዚህማ፣ በጠዋቱ ጉሽ የወይን ጠጅ ጠጥተው ሰክረዋል ይዘላብዳሉ ብለው ማማት ጀመሩ። ሌሎች ደግሞ የለም፣ ይሄ የወይን ጠጅ የጠጣ ጉሽ የጠጣ የሰካራም ድምፅ አይደለም፣ የተከናወነ ቋንቋ ነው የሚናገሩ። እንዲያውም በእያንዳንዳችን ምላሳችንን አማችን በፈታንበት ቋንቋችን ሲናገሩ እንሰማቸዋለን። እነዚህ የገሊላ ሰዎች የራሳቸውን ቋንቋ እንኳን አስተካክሎ የማይናገሩ በቅኝ ገዢዎች በሮማውያን፣ በግሪካውያን፣ በሌሎችም በሶራውያን ቋንቋቸው የተደባላለቀባቸው በተለይ ክርስቶስ ኢየሱስን በሚያስተምርበት ጊዜ አይሁድ የሚናገሩት በዕብራይስጥ አይደለም፣ አረማይክ በሚባል ቋንቋ ነው ከግሪክኛና ከብራይ ፍሬ የተዳቀለ በእነዚህ ቅኝ በመገዛታቸው ምክንያት በግሪኮቹ በሮማውያን ቋንቋቸው ተፍቷቸው ነበር። ስለዚህ እነዚህ ሰዎች ገሊላውያኑ የራሳቸውን ቋንቋ እንኳን አቀላጥፋ ከራውኖ መናገር የማይቻላቸው፣ ዛሬ በእያንዳንዳችን ቋንቋ አቀላጥፎ ሲናገሩ እንሰማቸዋለን። ይሄ እግዚአብሔር ታላቅ ስራ ነው አሉ። ሌሎች ግን አሙ። በዚህም ጊዜ ቅዱስ ጴጥሮስ ተነስቶ እንዲህ አላቸው። እናንተ ከተለያየ የዓለም ክፍል የመጣችሁ የሰው ልጆች ሆይ፣ እናንተ እንደምትሉት እነዚህ ሐዋርያት የወይን ጠጅ ጠጥተው ጉሽ ጠጥተው የሰከሩ አይደለም። ገና ከጠዋቱ ሦስት ሰዓት ነው። በዚህ ሰዓት መጠጥ አይጠጣም። ገና ሰው ቁርስ እንኳን የሚቀምስበት ሰዓት ነው። እናንተ እንደምትሉት አይደለም። ሰማያዊ ኃይል ነው የመጣው ከሰማይ ነው። እናንተ አሳልፋችሁ በመስቀል ላይ የሰቀላችሁት የገደላችሁ ኢየሱስ ክርስቶስ ለሐዋርያት ለእኛ ይህንን ተስፋ ሰጥቶን ነበር። በእርገቱ ጊዜ የአባቴን ተስፋ ሰጣችኋለሁ፣ በኢዩኤልም ተነግሮ የነበረው ትንቢቱን ይፈጽምላችኋለሁ፣ በሰው ዘር ላይ ሁሉ በስጋ ለባሽ ሁሉ ከመንፈሴ ያፈሳለሁ ብሎ ነግሮናል። እስከዛም በኢየሩሳሌም እንድንቆይ አስተምሮናል፣ አዞናል ብለው ይህ ሰማያዊ ኃይል መሆኑን የወይን ጠጅ ስካር አለመሆኑን ነገራቸው። ሁሉም በተለይ አይሁድ ክርስቶስን በግድ እንደሰቀሉ እንደገደሉት፣ ከመቃብር ደግሞ በስልጣኑ እንደተነሳ፣ በአባቱ ቀኝ እንደተቀመጠ ለዚህ ነገር ደግሞ ለትንሣኤው ምስክሮቹ እነሱ እንደሆኑ ነገራቸው። አልቡናቸው ተነካ። ሁሉም ቃሉም ሰሙ ምን በጌታ በኢየሱስ ክርስቶስ ስም ተጠመቁ አላችሁ። አጠመቋቸው። በዛች ዕለት በዛች ቅርበት ሶስት ሺህ ምዕመናን ከቤተ ክርስቲያን ተጨመሩ፣ አመኑ፣ ተጠመቁ። አሁን ከላይ በፀደባውን ስናየው መንፈስ ቅዱስ ለሐዋርያት ወርዶላቸዋል። ለሐዋርያት የወረደ መንፈስ ቅዱስ ደግሞ በአካባቢ ለደረሱ ለነበሩትም በዓሉን ለማክበር ለመጡትም እንደ የጸጋቸው መጠን ወርዶላቸዋል። በአይሁድነት የሚኖሩ በሌላ ሃይማኖት የሚኖሩ ክርስትናን የማያውቁ ሰቃልያነ ክርስቶስ ሳይቀሩ ወደ ማኅበረ ክርስቲያን ወደ ቤተ ክርስቲያን ተጨምረዋል። ይሄ ታላቅ ስጦታ ነው። መንፈስ ቅዱስ ለሐዋርያት የወረደላቸው ጸጋው መንፈስ ቅዱስ ወረደ ተሰጠ ስንል አካሉን አይደለም፣ አካላዊ መንፈስ ቅዱስ አይደለም የወረደው ጸጋውን ነው የሰጣቸው። የሰጣቸው ጸጋ ደግሞ በሚታይ መልኩ ነው የሰጣቸው፣ በሁለት መንገድ። አንደኛ በነፋስ አምሳል፣ እንደሚናጠቅ አውሎ ነፋስ ከሰማይ ድምፅ መጣ፣ በነፋስ አምሳል። ሁለተኛ በአምሳለ እሳት ነው፣ የተከፋፈሉ የእሳት ላንቃዎች ታዩአቸው፤ በእያንዳንዳቸውም ላይ ተቀመጡባቸው። በዚህም በሁሉም መንፈስ ቅዱስ ሞላባቸው ይላል። ጸጋውን ለምንድነው መንፈስ ቅዱስ በነፋስና በእሳት አምሳሌ ታየ? ጊዜ ላለመውሰድ አንዳንድ ነገር ብቻ እንመለከታለን። ነፋስ ረቂቅ ነው፣ አይታይም። ባህር ሲገስጽ፣ ዛፍ ሲያወዛውዝ ድምፁ ይሰማል። መንፈስ ቅዱስም እንዲሁ ረቂቅ ነው። አይታይም አይጨበትም አይዳሰስም። ጸጋ መንፈስ ቅዱስ ያደረበት ሰው ወይም ጸጋ መንፈስ ቅዱስ በሰው ላይ ሲያድር ምስጢር ሲያስተረጉም፣ ቋንቋ ሲያናግር፣ ምግባር ሲያሰራ፣ ሃይማኖት ሲያተምል፣ በሃይማኖት ሲያጸና፣ በመከራ ሲያጸና፣ ወደ ሰማዕትነት ሲወስድ ይታወቃል። አንድም በአምሳለ እሳት ወረደ። እሳት ረቂቅ ነው። አሁንም አይታይም። እሳት ምኑ ሆኖ ሳለ በግዘፍ አይታይም። እሳት ምኑ ሁሉ ሆኖ ሳለ አይታይም። ከቡለን ሲወጣ ብቻ ብልጭ ሲል እንጨት ከእንጨት ሲፈገፍጉ፣ ድንጋይ ከድንጋይ ሲያጋጩ፣ ብረት ከብረት ሲያፋጩ ይወጣል። መንፈስ ቅዱስም እንዲሁ በምልአት ሳለ አይታወቅም። እሳት ጣዕምን ያመጣል። ደዌን ያርቃል። መንፈስ ቅዱስም ጣዕመ መንፈስ ጣዕመ ጸጋን፣ ጣዕመ ወንጌልን፣ ጣዕመ ሰማይትነትን ያመጣል። እሳት የበላው መሬት ለምርት ይሆናል። አረም አይበቅልበትም። መንፈስ ቅዱስ ያደረበትም ሰውነት ለመንፈሳዊ ልማት ይሆናል። ትሩፋት ጸጋ መንፈስ ቅዱስ ያደረበት ሰው ይሰራል፣ በወንጌል ይሰራል። እሳት የበላው መሬት ለምርት እንደሚሆን ለሃይማኖት፣ ለስነ ምግባር፣ ለትሩፋት ይሆናል መንፈስ ቅዱስ ያደረበት። ስለዚህ በአምሳለ እሳት በአምሳለ ነፋስ ወረደላቸው። ዋናው ምስጢሩ ግን ይሄ ነው። አዳም በገነት በነበረ ጊዜ በጥንተ ተፈጥሮ የተሰጠችው ልብስ እሳት ነበረች። የጸጋ ልብስ ብዙ ጊዜ እንሰማለን። አዳም ከፀሐይ ሰባት እጅ የሚያበራ ብርሃን ልብስ ነበረው ብለን ሰምተን ያቺ ብርሃናዊት ልብሱ እሳት ናት። የምትሞቅ ግን የማታቃጥል የምታብረቀርቅ የምትበራ ግን የማታቃጥል አዳም በበደረ ጊዜ ይህ ልብስ ተገፎ ትርጉት ጸጋውን አጥቶ! አሁን በበዓለ ጰራቅሊጦስ በሐምሳኛው ቀን ይሄ በእሳት አምሳል ለመውረዱ በአዳም የተሰጠቻችሁ በጥንተ ተፈጥሮ የተሰጣችሁ ጸጋችሁ፣ ስጦታችሁ፣ ሀውታችሁ፣ ልብሳችሁ ጸጋ መንፈስ ቅዱስ ተመለሰላችሁ ሲል ነው ክርስቶስ ኢየሱስ። ዳግማዊ አዳም ይባላል። ቀዳማዊ አዳም በበደሉ ያጣውን ተፈጥሯዊ ማንነቱን ተፈጥሯዊ እሱነቱን፣ ጸጋውን፣ ሲሳዩን ስልጣኑን ሊመልስለት ነው የመጣው። ያቺ ልብሱንም እንደመለሰልን ለማጠየቅ ነው። የተወደዳችሁ የእግዚአብሔር ቤተሰቦች መንፈስ ቅዱስ የወረደው እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው ባሉት ሰዎች ላይ እንደ አንድ ልብ በአንድ ልብ ሆኖ ሳሉ ይላል። ዛሬ አንድ ልብ መሆን አቅቶናል። በቤተሰብ መካከል፣ በባልና በሚስት መካከል፣ በልጅና በአባት በልጅና በእናት መካከል፣ በወንድምና በእህት በወንድማማች በእህትማማች መካከል፣ በመንደርተኛው በሰፈሩ በጎረቤቱ መካከል። አረ ብቻ አይደለም በቤተ ክርስቲያንም ሰላም ጠፍቷል። በምእመናን መካከል አንድነት የለም። በአባቶች በካህናት መካከል አንድነት የለም። ሲኖዶሳችን እንኳን ቅዱስ ሲኖዶስ ስሙ መጠሪያው፣ ግን ቅዱስ አይደለም። ምክንያቱም የቅዱስና ስራ አይታይባቸውም። አባቶቻችን የሚወስኑት ውሳኔ የሚያስተላልፍ የሚሠሩት ስራ ሁሉ የቅዱስና ስራ አይደለም። የመለካውያን ስራ ሲሰሩ ነው የምናያቸው። የእረኝነታቸውን ሲወጡ አናያቸው የሚመለከታቸው መንፈሳዊ ስራ ትቶ ዓለማዊውን የፖለቲካ ስራ ስር ጀምሮ የምናያቸው። ስለዚህ አንድ ልብ መሆን አልቻለም። ከእግዚአብሔርም ጋር አንድ ሀሳብ የለንም። ከእግዚአብሔርም ጋር አንድ ልብ አልሆንም። እርስ በርሳችንም አንድ ልብ አልሆንም። ከቅዱስ ቤተ ክርስቲያንም ጋር አንድ ልብ አልሆንም። ከራሳችን ጋር እንኳ እነዚህ ሰዎች መንፈስ ቅዱስ ያደረባቸው ጸጋውን የላከላቸው በአንድ ልብ ሆነው ነበር። እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ነበሩ ነው የተባለው የተጻፉ እኛ እንኳን አንድ ሰው አንድ ሰው እንኳን መቶ ሀያ ልብ አለ። እነዚያ መቶ ሀያ አስራ ሁለቱ ሐዋርያት፣ ሰባ ሁለቱ አርድእት፣ ሰላሳ ስድስቱ ቅዱሳት አንስት መቶ ሀያ ቤተሰብ የሚባሉት የጌታ ቤተሰብ ይባላሉ። እነዚህ አንድ ልብ ነበራቸው። እኛ ግን አንዱ ሰው መቶ ሀያ ልብ አለን ሰው ከራሱ ጋር መስማማት አልቻለም ሰው ከወገኑ ጋር መስማማት አልቻለም ሰው ከቤተ ክርስቲያን ጋር መስማማት አልቻለም ሰው ከእግዚአብሔር ጋር መስማማት አልቻለም የታለን ልብ ጸጋ መንፈስ ቅዱስ ግን እንዲወርድልን እንፈልጋለን የእግዚአብሔር በረከት እንፈልጋለን የእግዚአብሔር ምህረት እንፈልጋለን የእግዚአብሔር ቸርነት እንዲደረግልን እንፈልጋለን ቸርነቱን ምሕረቱን፣ ነጭ ለመዝናት አንድ ልብ መሆን ያስፈልጋል። ምዕመና አባቶቻችን አባት መሆን አለባቸው። ምእመናንም ምዕመናን መሆን አለብን። ክርስቲያኖች ክርስቲያኖች ሆነን መገኘት አለብን። በስም አይጸደቅም። በመመጻደቅ ጽድቅ የለም። አባት ስለተሆነ ጽድቅ የለም። ስለ ምእመን ስለተሆነ ብቻ ጽድቅ የለም። ምግባር ያስፈልጋል። ሃይማኖት ከምግባር ተዋሕዶ መኖር አለበት። ትዕድና መኖር አለበት። ትሩፋት መኖር አለበት። ስነ ምግባር መኖር አለበት። እንዲህ ከሆነ ለሐዋርያት የወረደ መንፈስ ቅዱስ ለእኛም ይወርድልናል። በቅዱሳን ሐዋርያት ላይ የወረደ ጸጋ መንፈስ ቅዱስ በእኛም ላይ ወርዶ በጎ ነገር ለመስራት በሃይማኖት ጸንተን ምግባር ሰርተን ትሩፋት ይዘን የመንግሥቱ ወራሾች እንድንሆን የአምላካችን ፈቃድ ይሆንልን። ይቆየ